ሳይድ እኮ አንተ ሰይድ አንተ ላይ የሚሯሯጡትን ቺኮች እያየው ከሌላ ትወልድ ማለት ዘበት ነው። ለብር የሚሯሯጡት ምናልባት መላጣ እንደዚህ እያለች ብቻ ጸጉር ያለውን ሰው መላጣ እንዳደርግ እና በተረፈው፣ እሺ ሱመያ ጥያቄዋ ስለ ወንዱ ልጅ ይመለስልኝ እና ልጆችን አሳያለውን ያለችው እኔም ደግሞ ልጆቼን ለማየት ዛሬ ነገ ስለማልል ተመልሼ ወደ የመን ልጓዝ ነው ማለት ነው። ወደ የመን ልሄድ ነው። ስለዚህ እሄዳለሁ። የመን ሰናአ ነው። ብቻ ዱዓ አድርጉ፣ ጦርነትም አለ ማለት ለሱመያ ብቻ ነው ይህን ነገር የምታብራራው፣ የምታረጋግጠው በኢንቦክስ በምን በምን፣ በውስጥ መስመር ምትለው እሷ ብቻ ልጅ እንድትረጋግጥ ምታደርገው እኔ። ስዚ ፈለገች እኮ ሰነች አንቺ እኳ አልፈልግም አይደለማ ያ ልጅ በኋላ አድጎ ያስገባልኝ ብር አካውንቴን አይቶ ከሰይድ ብር ውስጥ ይህንን አካፊ የሰይድ ልጅ ነኝ ቢለኝስ? ድንገት እንደው ፈጣሪያ ይበለውና ድፍት ብለህ ብትሞት ያለውን ንብረት አካፊ ቢለኝ? ሱመያ ይህንን ቪዲዮ እንዳይሱ፣ ከአንቺ ጋር ስለ ብሩ በኋላ እናወራለን። ይህን ቪዲዮ እንዳይሱ፣ ወደ የመን ሄጄ አጣራልሻለሁ። የምትፈልጊውን ነገር በሙሉ በምትፈልጊው መንገድ አጣራልሻለሁ። ብቻ ዝግጁ ነኝ ለማጣራት ማለት ነው። እኔ እዛ እሄዳለሁ። ዱዓ አድርጉ ብቻ አላህ ሰላም ያደርገው። ልጅቷንም ልጁን አላህ በሰላም ያስገኝልኝ። አሰላሙ አለይኩም ወረህመቱላሂ በረካቱ። እንግዲህ ይሄ የመጨረሻ ቪዲዮ ነው። ወደ የመን ሄዳለሁ ከአዩ ጋር ማለት ነው። አሰላሙ አለይኩም ወረህመቱላሂ በረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝ ትበል እያልኩኝ ዛሬ ከማን ጋር ብገኘው? ከአዩ ጋራ እንዴት ነሽ? ሰላም ሰላም ሰላም። እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እና ለማንኛውም ተመልሰን መጥተናል። እንግዲህ ሱመያ ያለችውንም ሰምታችኋል። ሱመያ ያለችው ምንድን ነው? ልጆቹን ማየት የምትፈልግ ከሆነ በቃ እኔ ያልኩህን ተግብር፣ እኔ ያልኩህን አድርግ ያለችው። እኔም ልክ ነው። እኔም ከዚህ በፊት ችግር የለውም የምትፈልጊውን ነገር አድርጋለሁ፣ የምትፈልጊውን ነገር እቀጣለሁ አርግልኝ ያልሽውን ነገር በሙሉ አደርጋለሁ ብያት ነበረ ማለት ነው። ልጆቼን ለማየት ምንም አይነት መስዋዕትነት ከፍላለሁ። አድርግ ያልሽውን የሚያስደስሽን ነገር አድርጋለሁ ብዬ ራሴ ቃልም ገብቼ ነበር። አሁንም ሱመያም የተናገረችውን ሰምታችሁታል እና እኔም መከታተልተውና ልጆችን ማየት የምፈልግ ከሆነ ቀጥታ ስለ ወንዱ ልጅ ብዙ ጊዜ ተመላልሼ አውርቻለሁ አለች ብዙ ጊዜ ደጋግሜ አውርቻለሁ ደጋግሜ ተናግሬያለሁ አንተ ግን ምንም የምትሰጠው መልስ የለም ብላኛለች እኔ ከዚህ በፊት ተናግሬያለሁ አንዴ ቁጭ አውርቻለሁ ስለ ልጁ መልስ ሰጥቻለሁ ያው ያለውን ነገር ተናግሬያለሁ የሌለውን ነገር ምንም አደርግ አልችልም የተናገርኩትም የእኔ እንዳልሆነ እንደነገሩሽ የነገሩሽ ነገርም ስህተት እንደሆነ የሰማሽ ወሬም የውሸት ወሬ እንደሆነ እኔና አንቺን ለማጣላት ለማራራቅ እንዳወሩ ወይም ደግሞ ያስረዱሽ መንገድ ሌላ ነው፣ የተረዳሽበት መንገድ ሌላ ነው። እኔ ተናግሬያለሁ። እሱንም አላምንም አለችኝ። ስለዚህ እሷን ለማሳመን ምንም ነገር አድርጋለሁ። ይሄ የእሷ ጥያቄ ብቻ አይደለም፣ ይሄ የእኔም ጥያቄ እኔም እንዲመለስልኝ ከምፈልጋቸው ጥያቄ ውስጥ አንዱ ነው። በእርግጥ እኔ ስለ ድሮ ሁኔታ ስለ ድሮ ማንነት የሚጨንቀኝ ነገር የለም። ከኔ ኋላ የተደረገ ነገር ተደርጓል፣ አንዴ አልፏል። ከኔ ፊት ለሚደረገው ነገር ነው የሚጨነቀው ነገር ግን እውነት ወንድ ልጅ ኖሮ እኛ እንደብቀ ካል አልደበቅ ነግረኸኝ ቢሆን ኖሮ እውነቱን ነግረኸኝ ቢሆን ኖሮ ችግር የለውም እኔም ምንም ማውቀው ታሪክ ስለሌለ በአቅ ደስ ይለኛል። እኔም ይሄ ጥያቄ እንዲመለስልኝ ፈልጋለሁ። አንቺም ትፈልጋለሽ። እኔ ሲጀመር በመጀመሪያ ወንድ ልጅ ቢኖረኝ አሁን እኔ እንደዚህ ምን ከራተተው የምን ስትሄድ የምሄደው ጎንደር ስትሄድ፣ ሀረር ስትሄድ፣ የስ ስትሄድ እየተሯጥኩ ሁሉም ቦታ መከተላት ማንን ፍለጋ ነው? እስኪ ንገሪ። ሱመያና ልጆቹ ሱመያና ልጆቹ። ስለዚህ ለምንድን ነው ፈልጋቸው? አባት ስለሆንክ። ሚስቷስ? ነው ሚስት ስለሆነች። ለልጆቹ አባት ስለሆንክ እነሱ ልጆቼ ስለሆኑ መከተለው፣ እሷም ደግሞ ሚስቴ ስለሆነች አይደለ? እሺ፣ እሷን እንደዚህ የተከታተልኩት ወንዱን ልጅ ስመከታተል ለምን አቃተኝ? እሱ ልጅ አይደለም? ልጅ ከሆነ ከወለደችልኝ፣ እሷም እሷም ሚስቴ አይደለችም? ልጅ ነው። ምናልባት እንደምታሳድገው እንደምትንከባከበው ተነጋግራችሁ ተለያይታችሁ ይሆናል። ባለህበት ሆነ። ከሱመያ በኋላ ሸቅለክ ወልደክ ሊሆን ይችላል ሸቅለክ ልትወልድ ትችላለ፣ ወይ ደግሞ ሳትፈልግ በአንድ ቀን ስህተት ሊወለድ ይችላል፣ ሳትፈልገው ያንን ልጅ። ስለዚህ ያለህ አማራጭ ምንድን ነው? ከሱመያም ከህዝብም ደብቀ በድብቅ ያ ብር እየላክላት ለልጁ መሟላት ያለበትን ነገር እያሟላክ በድብቅ ልጅ እያሳደክ ሊሆን ይችላል። በድብቅ ነው። ይህ ነው አንቺ አስተሳሰብሽ። ማለት ሊሆን ይችላል ነው ሊሆን ይችላል ነው እንጂ ሙሉ ለሙሉ አምኝበት አይደለም። ወንድም አይደለም ሊሆን ቢሆንስ ምን ቢሆን ታደርገውም ትችላለህ። ምን አንቺ የማስታሰብሽኝ ነው። ሰይድ እኮ ነክ ሰይድ እኮ ነው። ሰይድ እኮ ነክ ሰይድ እኮ አንተ ሰይድ አንተ ላይ ምሮሮ አጥቶችን ቺኮች እያየው ከሌላ አትወልድ ማለት ዘበት ነው። ለብር ምሮሮ አጥቶች ምን አውቄ እሱን አንተ ልጠይቅሽ ምናልባት መላጣ እያዩ መላጣ ሴቶች መላጣውን ወንድ ይወዳሉ? ነው መላጣ አይታ ነው የወደደችው? እንደዚህ እያለች ብቻ ፀጉር ያለውን ሰው መላጣ እንዳትደርግ። እና በተረፈው ሱመያ ጥያቄዋ ስለ ወንዱ ልጅ ይመለስልኝ እና ልጆችን አሳያለውን ያለችው፣ እኔም ደግሞ ልጆችን ለማየት ዛሬ ነገ ስለማልል ተመልሼ ወደ የመን ልጓዝ ነው ማለት ነው፣ ወደ የመን ነው ስለዚህ የሄዳለው የመን ሰናአ ነው። ብቻ ዱዓ አድርጉ። ጦርነትም አለ፣ ኃይለኛ ቀውጥ የሆነ ጦርነት አለ። ብዙ አብሾች እያለቁ ነው። አላህ ጀነት ያርጋቸው፣ አላህ ጀነት ያርጋቸው። ሱመያ ስላለች ብቻ ስላለች ብቻ ስላለች ብቻ ሳይሆን ልጆቼን ማየት ስላለብኝ ግዴታ ስለሆነብኝ ነው። እውነት አሁን አንተ ሄደህ ከዛ ተመልሰህ ታሳያለች ልጆችህ? ማ ሱመያት አሳየኝ። እሷ እኮ ያለች ነው። ካሁን በኋላ ልጆች ማየት የምፈልግ ከሆነ ስለ ወንዱ ልጅ የጠየኩህን መልስ ነው ያለች። ካላሳየችስ

ወደ የመን ሄዳለሁ ያለውን ነገር በሙሉ ሱመያ ብቻ ሳይሆን ብዙ ተመልካቾቻችንም ለምንድን ነው ሶምጥ ማትመልሰው የምትፈልገውን ወንድ ልጅ ወልደህ ደብቃል ምናምን ነገር እያሉ ነው ማለት ስለዚህ እኔ ምንም የደበኩትም ነገር የለም እሱን ለማጣራት ወደ የመን ሄዳለሁ ጦርነትም አለ አላ ሰላም ያርገው ሀገሩ ነው ወደ ሰንአን ያለችው እንግዲህ ልጅቷም ተመልሼ ሄጄ ልጅቷም ፈልጊያት ሱመያ የምትፈልገውን ወንዱ ልጅ የማን እንደሆነ እንዴት እንደተወለደ ነው ማጣራት የሚፈልገው አይደለ? ምናልባት ያው ከዚህ በፊትም ሚስጥሩን ያልተናገርኩት ትልቅ ከባድ የሚፈጠር ችግር አለ ብያቸዋለሁ። ያ ችግር ስለሚፈጠር ስለ ወንዱ ልጅ ዩቱብ ላይ ማወጥ እችል አልናገር እችላለሁ ማለት ነው። በውስጥ እሺ ብላኝ ከሊቷ ጋር አገናኝቻት ልጁንም አሳይቼ ማሳይቼ ከሰው ነው የሰማችሁ ሰው ነው የነገራት። ቀጥታ ልጁን እሷ አየውና የምትለው ውሸት ነው ወይ ፎቶ ላይ ሳይወት ይችላል ልጁንም አሳይቼ ልጅቷንም አገናኝቼ ከፈለኩ አስምዬላት ወትሽ እንዳታወሪ በራስ ያው የሚጋደል ሰው ስላለ ነው። ትልቅ የተፈጠረ ችግር ስላለ ትልቅ የሚፈጠር ችግር ስላለ የሰው ሚስጥር እንደተሸፈነ ሆኖ እሷን ብቻ ለማሳመን በውስጥ በኩል እሞክራለሁ ማለት ነው። በውስጥ መደረግ ያለበትን ነገር በሙሉ በውስጥ ለሱመያ አደርግልሻል። በሌላ መንገድ አንገናኝም፣ በዚሁ ነው የምንገናኙ አይደለ ምርመራውንም ካልሽ አንቺ የምትፈልጊውን ሰው እዛ አስቀምጠሽ ከፈለግሽ የራስሽን የምትፈልጊውን ሰው አስቀምጠሽ ዲኤንኤ ምርመራም ካልሽ ምንም ነገር ካልሽ ሁሉም ነገር ተደርጎ አስመርምሬ ከሊቶ ጋርም አገናኝቼ ማስማር በምትፈልጊው መንገድ ማጣራት በምትፈልጊው መንገድ እንድታጣሪ ያደርጋለሁ። ከዛ በኋላ አደራሽን ቃል እንደገባሽ ዩቱብ ላይ ወተሽ እንዳወራሽው ስለ ወንዱ ልጅ መልስ ምላሽ ከተሰጠሽ በኋላ መልሰሽ ልጆቼ እንደምታሳይኝ ተስፋ አድርጋለሁ ማለት ነው። አንቺም ሀሳብሽ እንደማትቀይሪ ተስፋ አድርጋለሁ። እንደዛ ነው እላቸዋለሁ ማለት። ለሱመያ ብቻ ነው ይሄን ነገር የምታብራረው፣ የምታረጋግጠው በኢንቦክስ በምን በምን በውስጥ መስመር ምትለው እሷ ብቻ ልጅ እንድትረጋግጥ ብታደረገው። የፈለገችው እኮ አንቺ እኮ አልፈለግም፣ አይደለማ ያ ልጅ በኋላ አድጎ ያስገባልኝም ብር አካውንቴን አይቶ ከሳይድ ብር ውስጥ ይህንን አካፊ የሰይድ ልጅ ነኝ የሚለኝስ ድንገት እንደው እንደው ፈጣሪ ይበለውና ድፍት ብለህ ብትሞት ያለውን ንብረት አካፊ ቢለኝ፣ አንቺ ትገርሚያለሽ። ብር እኮ ነው። ብር ብር እኮ ነው። ሰይድ ምን ሆነ? ብር እኮ ነው። አሁን በብር ትቀልዳለህ? እኔ አንተ ብትሞት እኮ ተያይዤ። ብር እኮ ነው። ብር ባይኖረኝ እኮ መንገድ ላይ ነው የምቀር። ሌሎቹ ሰይድ እንወዳለን ሰይድ አንተ እኮ እንትን ብትለሚ ወደውክ መስሎ ነው። ለብርክ ነው። ለብርክ ምን ሆነ ለብርክ የሚወዱት ሁሉም ሰው። እኔ ልጅህን በምን አሳድጋለሁ? ልጆችን በምን አሳድጋለሁ? መች ወልደሽ? መች መጀመሪያውን እወልዳለሁ። መች ወልደሽ? አሁን በቅርብ ወልድልሃለሁ። ምን ችግር አለ? በቅርብ ትወልጃለሽ። ጎበዝ። አንቺ ብቻ ለመውለድ ያብቃሽና ከዛ በኋላ ስለ ንብረቱ እናወራለን ማለት ነው። አንቺ በቅርብ ለመውለድ ያብቃሽ። ወልዳለው እኔ መውለዴ አይቀርም። ይህን ሀል እንትን አይደለው ወልዳለው ሴት ኮ ወልጃለች። እኛውም ሱመያ ይህንን ቪዲዮ እንዳይሱ ከአንቺ ጋር ስለ ብሩ በኋላ እናወራለን። ይህንን ቪዲዮ እንዳይሱ ወደ የመን ሄጄ አጣራልሽ አለው የምትፈልጊውን ነገር በሙሉ በምትፈልጊው መንገድ አጣራልሽ አለው ብቻ ዝግጁኝ ለማጣራት ማለት ነው። እኔ እዚያ እሄዳለሁ። ዱ አድርጎ ብቻ አላ ሰላም ያድርገው ልጅቷንም ልጁን አላበ ሰላም ያስገኝልኝ። አሰላሙ አለይኩም ወረፈቱ ላይ በረካቱ እንግዲህ ይሄ የመጨረሻ ቪዲዮ ነው ወደ የምንሄዳለው ከአዩ ጋር ማለት ነው ምን ይደረጋል ሂድ እኔም ስለ ልጁ ማጣራት ስለፈለግኩ ነው ስለ ወደፊት ህይወቴ ብዙ ሰው ካደገ በኋላ ማይሆን ማይሆን ነገር ስለሚያመጣ እኔ ለወደፊት ክስ ክስ ውስጥ መግባት ስለማልፈልግ አጣርተክ ለእኔም አረጋግጥልኝ በሰላም ያስገባክ በሰላም ይመልስክ ኦኬ በቃ ኢንሻላህ ብቻ ዋናው ሰላም ነው በቀዷ ብቻ አድርጊ። እኔም ሄጄ ለሱመያ ስል አጣርቼ ምን ብዬ ያለውን ነገር ልጆቼን ለሚያስል አጣርቼ ምናምን ነገር ያለውን ነገር አመጣላችኋለሁ። እንሻላ ወይ ሱመያም ካጠራች በኋላ ልጆችን ካየኝ በኋላ ም እነግራችሁ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።